አንዲት ሴት ባሏ ከሞተ በኋላ ህልሟንና መከራዋን ሁሉ ረስታ አንድ ልጇን ለማሳደግ ህይወቷን ሙሉ ጠንክራ ቀንና ሌሊት በመስራት በትንሽ ገቢዋ ረሃብን ተቋቁማ አስተምራና እንደ እናት ሁሉንም ነገር አድርጋ አንድያ ልጇን አሳደገችው። ነገር ግን ልጁ ወጣትነት እድሜው ላይ ደርሶ በንግድ ስራ በመሰማራት ሀብትና ዝናን ሲያተርፍ በእናቱ ላይ ቸልተኝነት በማሳየትና አልፎ ተርፎም እንደ የቤት ሸክም ቆጥሮ ከቤት እስከ ማባረር ደረሰ። ምንም እንኳን ይህ ክስተት የዚያችን አቅመ ቢስናት ልብ ቢሰብርም እሷ ግን ለልጇ ከመጸለይ ውጭ ሌላ አማራጭ አልነበራትም። ከጊዜያት በኋላ በዚያ ልጅ ህይወት ላይ የመጣው አስከፊ መዘዝ ታዲያ አእምሮውን ሲነዝረው ተሰማውና ምርር ባለ ለቅሶ እናቴ ይቅርበኝ፣ ፍላጎትሽን ማሟላት አልቻልኩም እያለ ቁጭቱን ገለጸ። ሁኔታው አስደንጋጭና ልብን በሐዘን የሚያርድ ነበር። ቻናላችንን ሰብስክራይብ በማድረግ የደወሉን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ አለው ፓኪስታን ሃይድር አባድ ከተማ አቅራቢያ በሚገኝ ትንሽ አቧራማና በጭቃ የተሞላ መንገድ ያለው መንደር ዳርና ዳር ከሸክላ የተሰሩ አነስተኛ ቤቶች ተጠጋግተው ተሰርተው የሚገኙ ሲሆን ከእነዚያ ደሳሳ ቤቶች በአንድ ውስጥ ምድጃ አጠገብ በጸጥታ ጸሎት እያደረጉ የተቀመጡ እድሜያቸው ከሰባ የዘለለ በአይኖቻቸው ውስጥ መረጋጋት የሚታይባቸው እናት ይገኛሉ። በተጨማደደ ፊታቸው ላይ የሚታዩት ምልክቶች ለልጅ የተከፈለ የመስዋዕትነት ታሪክ የተጻፈበት ሰሌዳ ይመስላል። ባኗማ የተባሉትኝ ሴት የመጀመሪያው ልጃቸውን ወልደው አምስት ዓመት ሲሞላው ባላቸውን በሞት በማጣታቸው ልጃቸው ሲርዋር አንዳች የሚያስከፋ ነገር ሲገጥመው አንገቱን በእናቱ ደረት ውስጥ ደብቆ ሲያለቅስ እናቱም አቅፈው ባላ ፈቃድ ተምረ ለትልቅ ደረጃ ደርሰ እናትህን ታኮራለህ ሺ ልጄ እያሉ ያጽናኑት ነው

ልጃቸውን ለማሳደግ አንዳንድ የገበሬ ስንዴ ማሳዎች ላይ በመስራት እንዲሁም በጎረቤቶች ቤት ውስጥ እቃዎችን በማጠብና የገበያ ሱቆችን ማጽዳት የመሳሰሉ የጉልበት ስራዎችን ሲሰሩ ውለው ምሽት ላይ ወደ ቤት ይመለሳሉ። ከልጃቸው ጋር ምግብ ሲበሉም አንተ ሳት በላን ያልመገብም በማለት የራሳቸውንም ድርሻ ይተውለታል። በመንደሩ የሚገኘው መስጊድ የሰላት ጥሪ ባሰማ ቁጥር በፍጥነት ተጣጥበው በመስጊድ ለቤታቸው ሲሳይና ለልጃቸው ጣፈንታ ጸሎት ያደርጋሉ። ምሽት ላይ በጋዝ መብራት የሲዋርን መጽሐፍት በቦርስ ውስጥ በማስገባት ዝግጅት ካደረጉ በኋላ የተወሰኑ ሳንቲሞችን በቆርቆሮ ሳጥን ውስጥ በማስቀመጥ ለትምህርት ቤት ክፍያ ይቁጥቦለታል። ልጁ ከተማሪ ቤት ሲወጣ እናቱ በሚሰጡት ሳንቲሞች ጣፋጮችን በመግዛት እየበላ ፈገግ ብሎ እናቱን ሲያቅፍ አንገቱን እየነካኩ አላ ስኬታማ ያደርግህ በማለት ዱዓ ያደርጉለታል። ሲርዋር እያደገ ሲሄድ በከተሞች አካባቢ አንዳንድ አዳዲስና የሚያብረቀርቁ ምርጥ ሰዓቶች ጫማና አልባሳትን ሲመለከት እኔ ከነሱ ያነስኩ ነኝ ብሎ ማሰብ በመጀመሩ አንድ ቀን ምሽት ምድጃ አጠገብ ተቀምጠው ሳለ እናቴ ሱቅ ከፍቼ መስራት እፈልጋለሁ ሲል ሀሳብ አቀረበ። እናቱም ከትራስ ውስጥ የተደበቀ አንድ ትንሽ የቆርቆሮ ሳጥን አወጡና በልጃቸው ፊት ላይ ያለውን ደስታና ተነሳሽነት እያዩ ለራሳቸው መጦሪያ ያስቀመጡትን ገንዘቦች አውጥተው ረጋ ብለው በፈገግታ ትንሽ ቢሆንም አላህ ይባርክልህ ብለው ከሰጡት በኋላ በቀጣዩ ቀን ደግሞ ጌጣጌጣቸውን ሸጠውና ከጎረቤታቻቸውም የተወሰነ ገንዘብ ተበድረው ለሲርዋር ሰጡት። ከዚያም ሲርዋር ያንን ገንዘብ ወስዶ በትልቁ ገበያ አጠገብ ጠባብ ሱቅ ተከራይቶ ጨርቃጨርቅ ንግድን አንድ ብሎ ጀመረ። እናቱም ይህንን አነስተኛ ንግዱን ሲመለከቱ አይኖቻቸው በንባ ተቦልተው ጌታዬ ለልጅ ስኬትን ስጠው በማለት ጸሎት አደረጉለት። ጅምር የንግድ ስራው በጥሩ ሁኔታ እየሄደለት ሲመጣ ማታ ወደ ቤት ሲመለስ በፈገግታ ታጅቦ ያገኘውን ትርፍ ለእናቱ ሲያሳያቸው እሳቸውም ይበልጥ መረቁት። ሲሮዋር ትርፉን ለንግዱ ማስፋፊያ የተጠቀመበት ጠንክሮ መስራት በመቀጠሉ በጥቂት ወራት ውስጥ ሱቁ በአልባሳት ተሞልቶ በገዢዎችም እየተጨናነቀ ሲመጣ እንደተመኘው አዲስ የሞባይል ስልክ፣ ምርጥ የእጅ ሰዓት፣ ውድ ልብሶችና ጫማ ዛ የደንበኛ ትእዛዞች እየበረከቱ ሲመጡ የጅምላ ሽያጮችንም በመጀመሩ ከንግድ አጋሮቹ ጋራ ቁልፍ ስብሰባዎችን በማድረግ ሲጠመድ እናት በኩላቸው በሁሉም ነገር ከጎኑ ሆነው ነበር። አንድ ቀን ምሽት እናት ራት አዘጋጅተው ልጄ ሲመጣ አብረን እንበላለን ብለው ሲደውሉለት እሱም በደከመ ድምጽ እናቴ ዛሬ ብዙ ጊዜ አልነበረኝም፣ አሁንም ከስራ ጓደኞቼ ጋር ነኝ ሲላቸው እሺ ብለው ፈገግ እያሉ ተሰናበቱትና የተወሰኑ የቅዱስ ቁርአን ገጾችን አንብበው ለልጃቸው ጸሎት አደረጉና ወደ መኝታ ሄዱ። ሲሮዋር ከቀን ወደ ቀን ንግዱ እየሰፋ በመሄዱ በስራው አጋጣሚ ከሃይደራባድ ከተማ ከሆነ አንድ የተከበረ ቤተሰብ ጋር ተዋወቀና መጠያየቅ ሲጀምሩ ሮክሳና የምትባል ረጋ ያለች የዚያ ቤት ልጅ ጋር ተግባብቶ የተወሰኑ ጊዜያትን ካሳለፉ በኋላ ትዳር ሊመሰርቱ ተስማሙ። በመንደር ውስጥ የጋብቻ ዜናው እንደተሰራጨ ጎረቤቶችና የአጎት ልጆች ለድግስ የሚሆን ዝግጅት ማድረግ ሲጀምሩ የሲሮዋርናትን በጣም ተደስተው ሽድርጉድ ማለትን ተያያዙት። የሲሮዋር እናት የቅርብ ወዳጅ የሆኑት እመት ፋጢማ መጥተው ቅፍ አድርገው ደስታቸውን ሲጋሩ ልጄ ትዳር ሊመሰረት ነው እያሉ ፈገግ አሉ። ኒካው ተጠናቆ ሲሮዋር ባለቤቱ ሮክሳናን ይዞ ከእናቱ ቤት መኖር የጀመረ ሲሆን ሮክሳና ጨዋ፣ ቃላቶቿ የተጋሩና ቅን ሴት በመሆኗ እናት ደስ ብሏቸው ሁለቱንም ለሶላትና ለቁርአን ትኩረት እንዲሰጡ መከሯቸውና ሞቅ ያለ ህይወትን መግፋት ጀመሩ። ከተወሰነ ጊዜ በኋላ ሲሮዋር ንግዱ እያደገ ሲሄድ ወደ ህይወቱ አዳዲስ ጓደኞች ሲመጡና የተለየ ውሎ ሲ ምር ይህ አሮጌ ጭቃ ቤት ከኛ ደረጃ ጋር አይስማማምና የተሻለ ቤት መቀየር አለብን፣ በማለት ለእናቱ ሲነግራቸው አንተ ደስተኛ ከሆንክ እሺ፣ እኔም ያስደስተኛል። ነገር ግን እዚህ ያሉት ጎረቤቶቼ፣ መስጊዱ፣ የሶላት ጥሪው፣ የዚህ መንደር አየር ሁሉንም መተው ከባድ ነው አሉት። ሲርዋር ነገሩን ቀላል አድርጎ አይቶት ፈገግ አለና ሁሉም ነገር በጊዜው ይለወጣል ሲላቸው ነገሩ ያልጣማቸው እናት በዚያች ሌሊት ከሶላት በኋላ ጌታዬ ለልጄ ትህትናን ስጠው የዚህች አለምት ቤት ውስጥ እንዳይወድቅ ጠብቀው ሲሉ ጸሎት አደረጉለት። ከቀናት በኋላ በሌላ ከተማ ሲርዋር በገዛው አዲስ ባለሁለት ፎቅ ቤት ውስጥ የሚያብረቀርቅ ንጣፍ ወለል፣ ትልቅ መስኮቶችን የጋረዱ መጋረጃዎች፣ ውድ ሶፋ ተደርድሮበት ሁሉም ነገር ከመንደሩ ቤት ፈጽሞ የተለየ በመሆኑ ለእናቱ ፍጹም የተለየ ነገር ሆኖባቸዋል። ነገር ግን ይህ ቤት ለእናቱ ባኖ አማ ያን ያክል ደስታ ያላመጣ ሲሆን ምክንያቱ ደግሞ በህይወት ዘመናቸው በግቢያቸው ውስጥ ከጉድጓድ ውሃ እየቀዱ ጥሬ አፈር ሽታ እያሸተቱና በቀርካ የተሰራ አጥር ውስጥ ይኖሩ ስለነበረ ያ ተፈጥሯዊ ቀላል ህይወት በድንገት ሲጠፋ ግራ መጋባት ፈጥሮባቸዋል። በአዲሱ ቤት ውስጥ ብዙ ሰዎች ያሸበረቁ ቢሆንም በሲሮዋር እናት ልብ ውስጥ ግን ባዶነት ብቻ የተሰማቸው ሲሆን መጀመሪያ ላይ ሮክሳና ታላቅ ጨዋነት ያሳየቻቸው ጸጉራቸውን ገዳሰሰች፣ ሰላም ትላቸው ስለነበረ እሷ ለልጃቸው መልካም ሚስት እንደሆነች በማሰብ ደስታ ይሰማቸው ነበር። ከጊዜያት በኋላ ግን ቀስ በቀስ የቤቱ ደንቦች መለወጥ እየጀመሩ መጡና የኩሽና ቁልፍ ጨምሮ ሁሉም ነገር ሩክሳና እየተቆጣጠረች እናት ማኗዋ ማን ቸል ስትላቸው፣ እሳቸው ግን እሷ ቤቱን እየተንከባከበች ብቻ እንደሆነ አስበው ግድ የለም እረፍት ታገኛለሁ ሲሉ ለራሳቸው ቢናገሩም በልባቸው ውስጥ ግን ባዶነት ይሰማቸው ይዟል። የልጃቸው ሲሮ አርጸባይም ከቀን ወደ ቀን እየተቀየረ የመጣ ሲሆን እንደ በፊቱ ማውራት፣ ከእናቱ ጋር ማዕድ መቅረብ እየቀነሰና በብዛ ዛትም በሌሊት እየመጣ ዝም ብሎ ሲገባ ሁኔታቸው ያሳሰባቸው እናት አንድ ቀን በለስላሳ ድምፅ ምን ነው ልጄ፣ ትንሽ ጊዜ ለእኔ መስጠት ተውክ በማለት ሲጠይቁት ሲሮዋር በግዴለሽነት አሁን በጣም ስራ በዝቶብኛል እባካችሁ ተረዱኝ ሲል መልስ ሰጣቸው። ከጥቂት ቀናት በኋላ በቤት ውስጥ የሮክሳና የማርገዝ ዜና የተሰማ ሲሆን ይህም ቤተሰቡን በደስታ ሲያሞቅ የሲሮዋር እናት በዚህ ቤት ውስጥ አዲስ ህይወት ይመጣና የተሻለ ቀን ይሆናል ሲሉ አሰቡ። ከወራት በኋላ ጊዜው ደርሶ ሮክሳና ቆንጆ ወንድ ልጅ ወልዳ ስሙን አሚር ሲሉ ሰየሙትና ና አያት ህፃኑን በሚገባ እየተንከባከቡ ሮክሳናን በጥሩ ሁኔታ የአራስ ጊዜዋን እንድታሳልፍ ረዷት። ከጥቂት አመታት በኋላ ደግሞ ሮክሳና ሁለተኛ ልጇን ስታገኝ ጾታዋ ሴት በመሆኑ አስያ በማለት ሰይመዋት። በዚያም የተደሰቱት አያት ከልጆቹ ጋራ ምርጥ ጊዜን እያሳለፉና ለቤተሰቡም ድዋ እያደረጉ ኑሯቸውን ቀጥለዋል። ነገር ግን ከጊዜ በኋላ ሲሯር በንግድ ስራው የበለጠ የስኬት ደረጃዎችን እያስመዘገበ ስለመጣ ከትልልቅ ነጋዴዎች አንዱ በመሆኑ ከከተማው በመውጣት አዳዲስ ጓደኞች የተለ የተለያዩ ስብሰባዎችን ሲያደርግ በግል ህይወቱ ደግሞ መኪናዎችና ውድ ልብሶችን እየሸመተ ሲዘንጥ፣ ከቤተሰቡ በተለይም ከእናቱ ግን የበለጠ እየራቀ ነበር። ይሄደው እናቱን ቸል ማለቱን የቀጠለው ሲርዋር አንድ ቀን ትልልቅ የንግድ ጓደኞቹን ጋብዞ የራት ዝግጅት ካሰናዳ በኋላ እናቱና ባለቤቱ ባህላዊ ጣፋጮችን ሰርተው እያቀረቡ ሳለ ሲርዋር ይባስ ብሎ ለእናቱ የፕሮግራሙ ገጽታ ይበላሻልና አንቺ ከኛ ጋራ ለማዕድ አትቀመጪም ሲላቸው እናት በስለት የተወጉ ያክል ንግግሩ አሳምሟቸው እንግዶቹ እስከሄዱ ድረስ ኩሽና ጥግ ላይ በጸጥታ ተቀመጡ እንግዶቹ ከሄዱ በኋላ እናት ባኑ አማ ጉዳዩ አስጨንቋቸው ልጄ ምን ስህተት ሰርቻለሁ በማለት ቢጠይቁትም ከዛም አልፎ ያደረገው ነገር ሳያሳስበው እንዲያውም ከአሁን በኋላ ተለያይተን መኖር አለብን ቤተሰቦቼ በራሳቸው መንገድ እንዲኖሩ ፈልጋለሁ ሲላቸው እናት በጣም ደንግጠው እንባ ያነቡ ምን አይነት ኃጢአት ሰርቼ ነው አሉ ለራሳቸው ሲሮዋር ግን በማግስቱ ያለውን ነገር ወደ ተግባር በመቀየር በጠዋቱ ወደ አንድ ትንሽ የኪራይ ቤት እንዲሄዱ ስላስገደዳቸው ጥቂት አሮጌ ልብሶች፣ አንዳንድ ዕቃዎችንና ቅዱስ ቅራናቸውን ይዘው ሲወጡ ትንሹ ልጅ አሚር ሮጦ በመውጣቱ የአያቱን አንገት ይዞ አባቴ እሷ ወደምትሄድበት ቦታ እኔም አብሬ ይሄዳለሁ እያለ አለቀሰ። አያቱም እንባውን ጠርገው በቀስታ ፈገግ እያሉ ውዴ ወደ አዲስ ቤት ነው የሚሄደው እሺ መጥቼ ያገኘሃለሁ ሲሉት፣ ሮክሳናም ሁኔታው አስጨንቆ አጠጋ ብላ በሹክሹክታ እኔ ይህ እንዲሆን አልፈቅድም ነበረ ምንም ማድረግ ስላልቻልኩ ነው ብላ ይቅርታ ስጠይቃቸው፣ እሳቸውም ጭንቅላቷን እየዳበሱ ልጄ የአንቺ ጥፋት አይደለም የአላህ ውሳኔ ነው አሏት። እናት ባኖዋማ በትንሹ ቤት የመጀመሪያውን ምሽት በዝምታ ሲያ ሲያሳልፉ ጥሩ ስሜት ያልተሰማቸው ሲሆን በዙሪያቸው የነበረው የልጆቹ ሳቅ አያቴ እያሉ አሁንም አሁንም የሚጦሯቸውን ድምፅ ሁሉ ሲያጡት በጣም አዝነው ያላህ ይሄ የኔ እጣ ፈንታ ነው አሉ የሲርዋር እናት። በነጋታው ጎህ ሲቀድ የሚሰማውን የሶላት ጥሪ ተከትለው ከእንቅልፋቸው ተነስተው ሰገዱና ቀን ሙሉ በባዶ ቤት ውስጥ ተቀምጠው በመስኮቱ ውጭ ያለውን መንገድ እየተመለከቱ አሉ። በዚህ ብቸኝነት የተወሰነ ጊዜ ካለፈ በኋላ የቀድሞ ጎረቤታቸውን መጥፋጢባ አፈላልገው ሊጠይቋቸው መጡና በጨዋታቸው መሀል ሲርዋር እርሶን ብቻዎትን በመተዉ ታላቅ ግፍ እየሰራ ነው ሲሏቸው ፈገግ አሉና እህቴ እናት በልጇ ላይ ምንም መጥፎ ነገር መናገር አትችሉም አሏት። ነገር ግን የብቸኝነት ህመምና የእድሜ መግፋት ቀስ በቀስ የሰውነታቸውን ጥንካሬ ስላሳጣቸው አንድ ቀን ትኩሳትና ድካም አይሎባቸው ከአልጋ መነሳት እንኳን ከበዳቸውና ለልጃቸው ደውለው ልጄ ጥሩ ስሜት እየተሰማኝ አይደለም አሉት። በቀዝቃዛ ድምፅ አሁን ስራ በዝቶብኛል ሐኪም እልክልሻለሁ አላቸው። ጥቂት ቆይቶ አንድ ዶክተር መጥቶ ምርመራ አደረገላቸውና መድኃኒት ሰጥቷቸው ቢሄድም እናት ግን የልጃቸውን አየት ማየት ይፈልጉ ነበርና እሱን ቢጠብቁትም አንድ ቀን ብቻ በስልክ ቢጠይቋቸው በአካል ዝር ሳይል ሳምንታት ከዚያም ወራት አለፉ። አንድ ሌሊት ላይም በድንገት ከባድ ህመም ደረታቸው ላይ ጀመራቸውና መላ ሰውነታቸው በላብ ተዘፍቆ መተንፈስ ከብዷቸው ጮክ ብሎ ለመጣራት እንኳን ጥንካሬ ስላጡ በጨለማ ክፍል ውስጥ ለብቻ ተኝተው ፈጣሪ ሆይ ጊዜ ከደረሰ ወንጀሎችን ይቅር በለኝ ልጄንም ይቅር በለው መንገድህን ምራው በማለት ጸሎት አደረጉ። ጓደኛቸውን መት ፋጢማ በነጋተው ሊጠይቋቸው ሲመጡ ሁኔታቸው መጥፎ ስለነበረ በፍጥነት ለሳርዋር ስታሳውቀው እሱ በተወሰነ ብስጭት ውስጥ ሆኖ ሐኪም ይዞ የመጣ ሲሆን ሐኪሙም ሁኔታቸውን አጢኖ ሲያበቃ ቶሎ ወደ ሆስፒታል መወሰድ አለባቸው፣ ጉዳዩ ከባድ ነው ስላለ ወደዚያው አቀኑ። እናት ባኗማ በሆስፒታል ውስጥ የተለያዩ የሕክምና መሳሪያዎች ተገጥመላቸው ተኝተው የተመለከተው ሲሯር ለመጀመሪያ ጊዜ ኀፍረት ሸበቦት የእናቱን ፊት ማየት አቆመና፣ ድንገት በአእምሮ ውስጥ የልጅነት ክስተቶች ታዩት። እናት ራሳቸው ሳይበሉ እንዴት እንደመገቡት፣ ትኩሳት በታመመ ጊዜ ሌሊቱን ሙሉ እርጥብ ጨርቅ በጭንቅላቱ ላይ እንዳስቀመጡለትና ጌጦቻቸውን ለትምህርት ወጪ መሸጣቸው ሁሉ ትውስ ብሎት አይኖቹ በእንባ ተሞልተው ወደ እናቱ አልጋ ጋር አጠገብ ሄዶ ተቀመጠና በሚንቀጠቀጥ ድምፅ ትልቅ በደል ፈጽም ያለው ይቅርታ አድርጊልኝ በማለት አንሾካሾከ። በኗማ ደካማ እጃቸውን በማንሳት የልጃቸው ራስ ላይ አድርገው በቀስታ እናት በልጇ ላይ ትቆጣለች። እኔ አስቀድሜ ይቅር ብዬሃለሁ ሲሉት እንባውን መቆጣጠር አቃተው። ከዚህ በኋላ እናቱን እንደማይተዋት አሰበ። በሚቀጥለው ቀን ዶክተሮቹ የምንችለውን ሁሉ አድርገናል፣ ነገር ግን የጤናቸው ሁኔታ አስጊ ነው። እናም አንተ መጸለይ ብቻ ነው ያለብህ ሲሉት ሲሯር በስጋት ተውጦ በጭንቀት የሚሆነውን ሲጠባበቅ ከቆየ ከሰዓታት በኋላ እናት ባኗማ ይህችን ዓለም በሞት ተሰናበቱ። የቀብር ስነ ስርዓት ሲከናወን የቀድሞ መንደር ነዋሪዎች ተሰብስበው በመምጣት በሀዘንን ባግ የተራጩ ሽኝት ያደረጉ ሲሆን አንድ ጎረቤታቸው የነበረ ሴትዮ በሹክሹክታ ምስኪን ሴት ልጇ በህይወት ቢኖርም ምንም ደስታ አልነበራትም፣ የመጨረሻ ቀናቷን ብቻዋን ተቸግራ ነበር ያሳለፈችው ስትልና እነዚህ ቃላቶች ሲሮአር ጆሮ ውስጥ ሲገቡ አእምሮውን ሲነዝረው ተሰማውና ምርር ባለ ለቅሶ እናቴ ቅርበኝ ፍላጎትሽን ማሟላት አልቻልኩም እያለ ሚዲያ ላይ ቁጭቱን ገለጸ። ከጥቂት ቀናት በኋላ ሲሮዋር እናቱ በስተመጨረሻ ተከራይተው ይኖሩበት ወደነበረው ትንሽዬ ቤት አቅንቶ ሲመለከት በአንድ ጥግ ላይ ቅዱስ ቁርአን ስለ ወላጆች መብት የሚያስተምረው ጥቅሱ ላይ ተከፍቶ ተቀምጧል። ከፍራሹ አጠገብ ካለው ኮሞዲኖ መሳቢያ ውስጥ ወረቀቶችን አውጥቶ ሲመለከት እናቱ የተለያዩ እሱን ሲያሳድጉ ወረሃዊ ወጪዎችን የፈጸሙበት ደረሰኞች በጥንቃቄ ተሰድሮ አገኛቸው። ከዚያም በተጨማሪ አንድ ወረቀት ላይ አላህ ሁሉም ልጅን ስኬታማ ያድርግልኝ የሚል ጽሁፍ ሰፍሮ ሲመለከት ዳግም እንባውን እያፈሰሰ መጣ። ከጥቂት ጊዜ በኋላ የእናቱን ትውስታ ለማክበርና ለመታሰቢያ ይሆን ዘንድ በቀድሞ መንደራቸው ውስጥ መጠነኛ የቁርአን ትምህርት ቤት በእናቱ ስም አሰርቶ በመክፈት የድሃ ልጆች በነፃ እንዲማሩና በተጨማሪም ነፃ ሕክምና የሚያገኙበት ትንሽ ክሊኒክ ከፍቶ አስመረቀ። በምረቃ ስነ ስርዓቱ ላይ የተገኙት የአካባቢው መስጂድ ኢማም አላህ የእናት ኖአማንን ነፍስ ይማርልን፣ ይህንንም ቋሚ ሰደቃ ለእሷ የመልካም ስራ ክፍያ ይሆናል ዘንድ ፈጣሪን ለምነዋለን በማለት ንግግር ሲያደርጉ ሲሪዋራ አንገቱ እንደ ገፍቶ እያለቀሰ ምናልባት በዚህ መንገድ የእናቱ ነፍስ የተወሰነ ሰላም ታገኝ ይሆናል ሲል አሰበ። በዚያች ሌሊት ሲርዋር ከልጆቹ አሚርና አሲያ ጋር ተቀምጦ ስለ ወላጅ ሀቅ ሲያስተምራቸው እነሱም ለእናትና ለአባታቸው ታዛዥ እንደሚሆኑ ቃል ሲገቡለት እኔም እናቴን እወዳት ነበር፣ ነገር ግን መብቷን ማሟላት አልቻልኩም አለና እንባውን አፈሰሰ። የእናት ባኗማ ህይወት ለሁሉም ሰው ትምህርት ሰጪ ሆኖ ያለፈ ሲሆን ወላጆች በህይወት እያሉ ዋጋ መስጠት ተገቢ እንደሆነና አንዴ ጊዜው ካለፈ በኋላ እንደገና ሊገኙ አይችሉም። የእናት ልብ ሁሌም በይቅርታ ተሞልቶ ይኖራል። እናም ይህ ታሪክ ወላጆች በህይወት እያሉ ዋጋ ሊሰጣቸው እንደሚገባ ያስተምረናል። እናንተስ ውድ ቤተሰቦቻችን ስለዚህ ያልተለመደ ገጠመኝና ታሪክ ምን ተሰማችሁ? አስተያየትና ሐሳባችሁን አካፍሉን።